ጌታዬ ሆይ ድረስ! ምን አይነት ሰው ነች? ምን አይነት ሰው ነች? ጓይ! ወይኔ ጉዴ! እኔም ባረጋይ፣ ግን ያልኩት እኔም ባረጋይ ኖሮ። ቲክቶክ በተሰኘው ማህበራዊ ሚዲያ ላይ የሚቀርቡ ይዘቶች ከጊዜ ወደ ጊዜ መስመር እየሳቱ መምጣታቸው የሚስተዋል ጉዳይ ሆኗል። በተለይም የተመልካችን ትኩረት በመሳብ ብዙ እይታን እንደሚያስገኝ የሚታመንበት የፕራንክ ይዘት በርካቶች ቪዲዮ ለመስራት የሚመርጡት ሀሳብ ሆኖም ይታያል። ይሁን እንጂ ለፕራንክ የሚቀርበው ሀሳብ ሳይታሰብበት ሲቀር መዘዙ ብዙ ነው። ከትናንት በስቲያ የተለቀቀው ቪዲዮ መጨረሻም አስደንጋጭ ሆኗል። አጫጭር ተንቀሳቃሽ ምስሎች በግፍ ከሚቀርቡበት የቲክቶክ መንደር ከቀናት በፊት የተጋራው ቪዲዮ እንደሌሎች የፕራንክ ቪዲዮዎች ታይቶ ብቻ የሚታለፍ አልሆነም። በተጋራው ቪዲዮ ላይ የተነሳው በብዙዎች ዘንድ አሳፋሪና አሳዛኝ መሆኑ የታመነበት የፕራንክ ሀሳብ የበርካቶችን ስሜት የነካ ሆኗልና ላይክና አስተያየት ብቻ አላስተናገደም። ይልቁንም ከባድ ተቃውሞና ቁጣን ተቀብሏል። በተጋራው ተንቀሳቃሽ ምስል ላይ ሚስቱን ፕራንክ ሲል በጠራው ይዘት ሲያስለቅሳትና የልጆቹን እናት በአደባባይ ሲያብጠለጥላት የታየ ሲሆን ይህም ድርጊት በርካቶችን አስደንግጧል። ሚስት በተሰራው የፕራንክ ቪዲዮ ታነባ መታየቷ በተመልካች ዘንድ ከፍተኛ ሀዘንን ከማጫሩን በላይ እንዴት እንዲህ ያደርጋል በሚል ተቃውሞንም አስነስቷል። በተመልካች ዘንድ እየተሰነዘረ ያለው የተቃውሞና የቁጣ አስተያየት በቂ ያልሆነምና ጉዳዩ ሕግ ድረስ ደርሷል። እንደው ለቀልድ ተብለው የሚሰሩ ተግባራት መጨረሻቸው የማይሆን ይሆናልና ሕግ ለተግባሩ ቅጣትን አስቀምጧል። ለአጭር ደቂቃ ቪዲዮ ብሎ ትዳርን አደጋ ላይ የሚጥል ተግባር ያሳየው ሰውም የብዙ ሰው የትዳር አጋር ማሳያ መሆኑ እየተነገረ እየተብጠለጠለ ነው። በርካቶችም ይህን ቪዲዮ መነሻ አድርገው ብዙ ሐሳቦችን እያጋሩ ባለበት ይቅርታ ለመጠየቅ የሰራው ቪዲዮ ነገሩን ድጋሚ ያባባሰ ሆኗል። ለመሆኑ ጥንዶችን የገጠማቸው አስደንጋጭ ጉዳይ ምንድን ነው? ባል ሚስቱ ላይ ያደረገው አሳፋሪ ተግባርስ ተመልካቹን ያስቆጣውና ባል ላይ የስድብ ውርጅብኝ እንዲያደርስ በት ያስገደደው የፕራንክ ሀሳብስ ምንድን ነው የሚለውን እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? ተመልካችን ስላስቆጣው አሳዛኝ የቲክቶክ ቪዲዮ ያልተጠበቀ መጨረሻ እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አዝናኝና አስተማሪ እንዲሁም አስቅኝና አስገራሚ ሆኑ በርካታ ይዘቶች ያሏቸው ቪዲዮዎች ከሚቀርቡበት የቲክቶክ መንደር ሮብ በተሰኘ የቲክቶክ አካውንት እንካቹ እዩልኝ ተብሎ የተለቀቀው ቪዲዮ ቁጣን አስነስቷል። እኚህ ወጣት ባለትዳር ጥንዶች የተለያዩ ይዘት ያላቸውን ቪዲዮዎች እያጋሩ ከ22000 በላይ ተከታይን ማፍራት የቻሉ የሁለት ልጆች እናትና አባት መሆናቸውን ከማህበራዊ ሚዲያ የተገኙ መረጃዎች ጠቁመዋል። ታዲያ እንደ ተፈጥሮ በአካውንታቸው የለቀቁት ቪዲዮ ከተቀባይነት ይልቅ ተቃውሞን አስተናግዶ ነገሩ መነጋገሪያ ሆኗል ባል ፕራንክ ነው በማለት ሚስቱ ላይ የሰራው ቪዲዮ ከተወዳጅነት ይልቅ ቁጣን አስነስቶ ብዙ እየተባለ ነው ለመሆኑ ባል የሰራው አሳፋሪ ፕራንክ ምንድን ነው ነገሩ እንዲህ ነው ሚስት ልጇን እየተንከባከበች ባለችበት ባል ካሜራውን ደቅኖ ማሬ ከወለድሽ ሁለት ወር ሞላሽ በማለት ንግግሩን ይጀምራል ቀጥሎም አራስነት ይበቃሻል ስራ መጀመር አለብሽ በማለት ሀሳቡን ይቀጥላል። የቪዲዮ ሀሳብ ስራ መጀመር እንዳለባት በመንገር ቢያበቃ ጥሩ ነበር። ነገር ግን ባል ሀሳቡን በመቀጠል መውለድሽን ሰበብ አድርገሽ አብዝተሽ እየተመገብሽ ነው ሲል ቪዲዮ ላይ ሁለት ዳቦ የያዘ ሳህንን እማኝ በማድረግ ከመውለድሽ በፊት አንጸባራቂ የነበረው ሳህን አሁን ግን ከመብላት የተነሳ ወይቧል፣ ስለዚህም ምግብ መቀነስ አለብሽ ሲላት ተደምጧል። እርሷም ስለማጠባ ነው የምበላው ስትል እጅግ አንጀት በሚበላ ቅላጼ ትመልሳለች። እርሱ ግን ንግግሩን በመቀጠል ይህን ነገር ተሯሩጬ ነው የማመጣው፣ ለእኔም እዘኝልኝ፣ ነገሩ ከማጥባት ጋር አይገናኝም፣ በትንሽ በትንሹ ተመገቢ እያለ ሲያናግራት ታይቷል። ከዚህም ውጭ ያሉ ነገሮችን እያነሳ ሲያናግራትና ሲያናግራትና እርሷም በሀሳቦቹ ልቧ አዝኖ እያለቀሰች የታየው ቪዲዮ መጨረሻ ላይ ባል ፕራንክ ነው ቢላትም እርሷ ግን ቪዲዮ ላይ ሰውን የሚያቆስል ነገር እየተናገሩ ፕራንክ የሚባል ነገር የለም እንዳለችው ተመልካችም ይህን ተጋርቷት ባልየው ላይ የስድብ ውርጅብኝ እያወረዱበት ነው። ከስድቡ በላይ ቪዲዮ ላይ የታዩ ነገሮችን በመተንተን በርካታ ሀሳቦችም እየተሰነዘሩ ይገኛሉ። የምጧ ቀን እንኳን ይህን ያህል ህመም አላስተናገደችም በማለት በቪዲዮ ላይ ባልየው በተናገራት ሀሳቦች እጅግ መታመሟንና መቁሰሏን በመግለጽ ቪዲዮ ላይ ያሳየችው መሳቀቅ ይህ የሁልጊዜ ኑሮዋ መሆ መሆኑን እንደሚያሳይም ብዙዎች ገልጸዋል። ከዚህም ባሻገር ሚስቱ ላይ ስለፈጸመው ነገር ቆም ብሎ እንዲያስብ የሚያደርግ ሀሳብንም የሰነዘረዋሉ። ከእነዚህም መካከል ጸሐፊ ይፍቱ ስራ ምትኩ ደግሞ ለባልየው እንዲስትል ምክርም ለግሳለች። ይህ ውል ወንድየው ሴት ልጅ ሚስትና እናት ስትሆን ይህችን ሴት ነው የምትሆነው። እርግጥ ጸጥ ያለች፣ በሚረባ በማይረባ ነገር አተካራ አትገጥምህም ካልክስ፣ ለአንተ የተሳሳተ አተያይ ጥያቄ ማብራሪያ ትሰጣለች። ልክ እንደዚህ የሁለት ወር አራስ ሆና ብዙ ስለምትበይ ወጭሽን አልቻልኩም ስትላት፣ ስለማጠባ ነው እኮ ትልሃለች። አንተ የእሷ እያጠባች መሆን አይታወቅህም ብላ ይመስልሃል? ይልቁንስ በዚህች ንግግር ብቻ ከቤትህ ጣሪያ አንዲት ሳር መዝሃል። እንኳንስ እንዲህ ቀርጸህ አኑራዊ ቅርና እግዜርና እሷ ባሉበት ብቻ ቢሆን ይህንን ቀልድ የቀለድከው እኔም እወድሃለሁ ብላ እንዳለፈችው እንዳይመስል እንደው ከዚህ በኋላ ቤቴ ነው ብላ እንደልቧ ምግብ የምትበላ ይመስላል ስትል ትጠይቅና አትሞኝ። እንግዲያውስ ቪዲዮውን አንዴ ደግመህየው። ብዙ ትበያለች ስትላት ሳህኑን እንዴት እንዳየችው ደግመ ተመልከት፣ አስተውል። በየቀኑ በየንግግርህ በየቀልድ ቤትህን እየገነባህ ነው ወይስ እያፈረስክ? ይቺን ሴት ከዚህ በፊት በብዙ ባህሪ ልታውቃት ትችላለህ። ፍቅረኛ ሆናችሁ ሳለ አኩራፊ የነበረች ብታስቀይምህ እንኳን ካልተለማመጥካት የማትታረቅ ኃይለኛ ብዙ ብዙ ይቺ ሴት ሚስት ሆና ቤት ስትገባ ዘጠኝ ወር አርግዛ እናት ስትሆን ያቺ ትናንት እንደፈለግ አፍን የምትከፍትባት ሴት እንዳትመስል ከሚስትነትና ከእናትነት ጋር ሌላ ሴት ተፈጥራለች። ይቺን አዲስ ሴት ተረድተህ አንተም በወጉ ባልና አባት መሆን ካልቻልክ፣ ለተራ የሚዲያ ቪዲዮ እንዲህ ልቧን ከሰበርከው ያንተ ነገር አብቅቷል በማለት ትቀጥልና አንድ ቀን ድንገት ነው ካጠገብ የምታጣት። እናም ያንነት ምን አደረኳት ብለህ ሽማግሌ ፊት ብትቆሙ ይቺ የዛሬ ቀልድ ሽማግሌ ፊት ሚዛን ስለማትደፋ ስትነሳ ቀለማትም ግን ዋናዋ ትዳርህን ያሳጣችህ ይቺ ሳቅናት በማለት ምክርን በመለገስ ለሚዲያ ፍጆታ ሲሉ ትዳራቸውን አደባባይ ላይ የሚያሰጡ እሱን መሰል ወንዶችን ተጠንቀቁ ስትል ሀሳቧን አስፍራለች። ከዚህ ሁሉ ግርግርና ተቃውሞ በኋላ የሰራሁት ልክ አይደለም ሲል የአንገት ሀብል ስጦታ አበርክቶ ጉልበቷን ስሞ ይቅርታ ጠይቋታል ይሁን እንጂ በቪዲዮ ደጋግሞ ሰዎች ስላሉኝ እያለ መታየቱ ይቅርታውን እንዳላመነበትና ቪዲዮ ግርግር ፈጥሮ በብዙዎች መነጋገሪያ ስለሆነ ብቻ ይቅርታ መጠየቁን የሚያሳይ እንደሆነ በማንሳት ተቃውሞውን ከማርገብ ይልቅ አንሮታል ከአንድ ነጥብ ዘጠኝ ሚሊየን በላይ ሰዎች የተመለከቱት ይህ ቪዲዮ ከመነጋገሪያነት ባሻገር ህግ ጋር ደርሷል ስለ ጉዳዩም ህጉ ምን እንደሚል ተሰምቷል ቫይራል በወጣው የባልና የሚስት ፕራንክን አስመልክቶ መነጋገሪያ መሆኑን ተከትሎ የህግ ባለሙያ ወይዘሮ ሰብለ አሰፋ በኢትዮጵያ ውስጥ በስመ ፕራንክ እየተፈጸሙ ያሉ ተግባራት ስላስከተሉት ከባድ የህግ ተጠያቂነት ማስጠንቀቂያም ሰጥተዋል። ወይዘሮ ሰብለ እንዳሉትም ምንም እንኳን የኢትዮጵያ የወንጀለኛ ህግ በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም በፕራንክ ሰበብ የሚከሰቱ ውጤቶች ግን ወደ ከባድ የወንጀል ተጠያቂነት እንደሚያመሩ ገልጸዋል። በፕራንክ ምክንያት በተቀለደ ያለበት ሰው ላይ በድንጋጤ ሞት ወይም አካል ማጉደል የሚከሰት ከሆነ ድርጊቱ በቀልድነት እንደማይታይም ገልጸዋል። እንደነዚህ ያሉ ከባድ ጉዳቶች ከተከሰቱ ፍራንኩን ያደረገው ሰው በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆኖ ወደ ስራት የሚያመራ ቅጣት ሊያመጣበት እንደሚችልም ተገልጿል። ድርጊቱ እንደ ግድያ ወይም ከባድ የአካል ጉዳት ማድረስም እንደሚቆጠር ታውቋል። በስመ ፍራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል። ቀልድ ሲያልፍ መዘዙ ከባድ የሕግና የህይወት ጓጋ ያስከፍላልና ሁሉም ፕራንክ አድራጊዎች ልብ ሊሉት ይገባል በማለት ሀሳባቸውን ገልጸዋል። ውድ የአማርያ ቲዩብ ቤተሰቦች እኛም ቫይራል ለመውጣት አሊያም ባለማወቅም ቢሆን እንዲህ አይነት ፕራንኮችን ከመስራት እንዲቆጠቡ በተለይም በትዳር ውስጥ ያሉ ጥንዶች መሰል ፕራንኮችን ከማድረግ በመቆጠብ ትዳራቸውን ለሚዲያ ፍጆታ እንዳያወሉ መጠንቀቅ አለባቸው እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን ዳግም በሌሎች ወቅታዊና ማህበራዊ መረጃዎች እስክንገናኝ በያላችሁበት ቸር ቆዩልን።